የምስራች ታላቅ ድልን የመቀዳጀት መንፈሳዊ ኮንፍራንስ በተገለጠ የእግዚአብሔር ጸጋ ዓለም አቀፍ ቤተክርስቲያን ከግንቦት 28 እስከ ሰኔ 1 ለተከታታይ አራት ቀናት ይካሄዳል። በዚህ ታላቅ ድልን የመቀዳጀት ኮንፍራንስ እግዚአብሔር በዝማሬ ይመለካል። የእግዚአብሔር ቃል በኃይልና በስልጣን ይሰበካል። ለታመሙና ልዩ ልዩ ችግር ላለባቸው ሁሉ ይጸለያል። በዚህ ታላቅ ድልን የመቀዳጀት ኮንፍራንስ የቤተ ክርስቲያኒቱ ዋና መጋቢ ፓስተር ተመስገን ማቴዎስ የሚያገለግሉ ሲሆን እግዚአብሔር የቀባቸው ተጋባዥ ሰባኪያንና ዘማሪያን እንዲሁም የቤተ ክርስቲያኒቱ አምልኮ መሪዎችም ያገለግላሉ። ይምጡ፣ የበረከቱ ተካፋይ ይሁኑ። የእግዚአብሔርን ተአምራት ይዩ። ለሚያምኑ ሁሉ ይቻላል። አድራሻ፣ ካራቆሬ ግራር ተካ ህንፃ ላይ። ለበለጠ መረጃ 0920 96 12 18ን ብለው ቢደውሉ ያገኙናል። ሐሌሉያ እግዚአብሔር ዛሬም ይሠራል። የዜማ ጊዜ ደረሰ። ያለቀሰም ባውታበሱ ኢየሱስ መጣ ወደ እርሱ ጠላቶቹ አቅለበሱ።